በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችው የእግዚአብሔር ቤተሰቦች፣ በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምንከረማችሁ እንደምንሰነበታችሁ፣ ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትሩም የተመሰገነ ይሁን የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ጊዜ ገቢር ለእግዚአብሔር የሚል ይሆናል። ለእግዚአብሔር የሥራ ጊዜ ነው፣ መዝሙረ ዳዊት መዝሙር 118 ከቁጥር 126 ላይ የምናገኘው የእግዚአብሔር ቃል ነው። የትምህርቱ ዓላማ የእግዚአብሔር ሥራ ሁሉ በዓላማ መሆኑን ማስገንዘብ ነው። እግዚአብሔር ሥራዎችን የሚሠራው በፈቀደ በወደደ በሚገባና በሚሆን ሰዓት ነው። እርሱ ሁሉን ያከናውናል። እግዚአብሔር ዝናብ የሚያዘንብበት ጊዜ አለው። እግዚአብሔር ፀሐይን የሚያወጣበት ጊዜ አለው። እግዚአብሔር ፀሐይን የሚያጠልቅበት ጊዜ አለው። እግዚአብሔር የታመመ እንዲሁ የሚፈውስበት ጊዜ አለው። እግዚአብሔር ረሃብተኛውን የሚያጠግብበት ጊዜ አለው። እግዚአብሔር ያዘነውን የሚያረጋጋበት ጊዜ አለው። እግዚአብሔር የደከመውን የሚያበረታበት ጊዜ አለው። እግዚአብሔር ሁሉን በጊዜ ሁሉን በሰዓት ያደርጋል። ይህንን ስንል እግዚአብሔር እንደኛ ጊዜ አጥሮት ዘመን የሚያልፍበት በውስን ጊዜያት ጥቂት ሥራዎችን ያከናውናል ማለት አይደለም። ለእግዚአብሔር የሥራ ጊዜ ያለው ማለት እግዚአብሔር በወደደ በፈቀደ ጊዜ የወደደውን የፈቀደውን ይሰራል ማለት ነው። እርሱ ጠዋት የሚሰራውን፣ ቀን ቀን የሚሰራውን፣ ማታ ማታ የሚሰራውን ጠዋታ ይሰራ ሁሉን በወደደ በፈቀደ በጊዜያቸው በሚገባ ሰዓት ያከናውናል። ጥበበኛው ሰለሞንን ሲያስረዳ በመክብብ 3 ቁጥር 11 ላይ ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። አሰማምሮ ድንቅ አድርጎ ነው የሰራው እግዚአብሔር። በእውነት እስኪ እኛን ተፈጥሮአችንን ተመልከቱ። ሰው ተፈጥሮውን ብቻ ማየት ይበቃዋል። ውብ ድንቅና ልዩ አድርገህ ፈጥረኸኛልና አመሰግናለሁ ይላል መዝሙረኛው ዳዊት። ድንቅ ነን እኮ። ይህም ዓለም እስቲ ተመልከቱት እንዴት እንዳስጌጠ፣ እንዴት እንዳስዋበ፣ ቀን በፀሐይ ብርሃን፣ ሌሊቱን በጨረቃ በከዋክብት ምድርን በስነ ጽጌያት ሲያስጌጥ እግዚአብሔር። ይሄን ሁሉ የሚሠራው የሰራው በጊዜው ነው። በእግዚአብሔር ዘንድ የጊዜ መርዘምና ማጠር ቀንና ለሊት የለም። ለእርሱ ዘመን አይቆጠርለትም ጊዜም አይሰፈርለትም ዘመንስ ለሊከውቱ ይላል ቅዱስ ያሬድ። የዘመን ጌታ እግዚአብሔር በዘመናት ውስጥ ታላላቅ ድንቅ ሥራዎችን ሰርቷል። አሁንም እየሰራ ነው። ወደፊትም ይሰራ መጋቢት 29 ቀን እግዚአብሔር ልዩ ስራ ሰርቶባታል። ይቺን የዛሬዋን ቀን ልዩ ስራ ሰርቶባታል። ይቺ ዕለት ከመጀመሪያ ከፍጥረት ጀምሮ እስከ ኅልፈተ ዓለም ድረስ እግዚአብሔር ልዩ ስራ የሚሰራባት የእግዚአብሔር ልዩ ቀን ናት። የዓለምም ልዩ ቀን ናት። የፍጥሯንም ልዩ ቀን ናት። ሁሉንም ቀን ሁሉንም ሰዓት ሁሉንም ደቂቃ እግዚአብሔር ሥራ ይሰራባቸዋል። እግዚአብሔር ሥራ የሚያቋርጥበት ጊዜ የለም። ሁሉም ይሰራል፣ መግቦቱ አይቋረጥም። እግዚአብሔር መጋቢት 29 ቀን ግን ልዩ የሥራ ቀኑ አድርጓታል። እሱ በወደደ በፈቀደ ይህች ዕለት የተፈጠረችው አራት ድንቅ ሥራዎች እንዲሰሩባት ነው። ሁለቱ ከዚህ በፊት ተፈጽመዋል። ሁለቱ ደግሞ ወደፊት የሚሰሩ ናቸው። መጋቢት 29 አራት ታላላቅ ስራዎች የሚሰሩባት ናት። ቅድም እንደተነጋገርነው ሁለቱ ተፈጽመዋል፣ ሁለቱ ደግሞ ወደፊት የሚፈጸሙ ናቸው። አንደኛው ዓለም የተፈጠረባት ጥንተ ፍጥረት ጥንተ ዕለት ናት። መጋቢት 29 ቀን ይህ ዓለም እብሃበ አልቦ ሀበቦ እምሀበ እምንት ሀበብንት ካለመኖር ወደ መኖር ካለመገኘት ወደ መገኘት የመጣው በእግዚአብሔር ፈቃድ በመጋቢት 29 በእለተ እሑድ ነው። እግዚአብሔር በወደደ ይህን አድርጓል። ለመሆኑ እግዚአብሔር ይህን ዓለም ለምን ፈጠረው? እግዚአብሔር ይህን ዓለም የፈጠረው ከዓለሙ የሚያገኘው የሚያተርፎ ኑሮት አይደለም፣ ለእግዚአብሔር አስፈልጎትም አይደለም። እግዚአብሔር ይህን ዓለም የፈጠረው ክብሩ በባሕሪው እንደቀረ አውቆ ሰውና መላእክት ስሙን ጠርቶ ስሙን ቀድሰው ክብሩን እንዲወርሱ የተቀሩት ስነ ፍጥረታት ደግሞ ለምግበ ሥጋ፣ ለምግበ ነፍስ፣ ለአንክሮ ወለተዘክሮ እንዲያገለግሉ እግዚአብሔር ፈቅዷል። ይህች እለት በዓለም ዕድሜ የመጀመሪያዋ ቀን ናት። ዕለት የተቆጠረባት፣ ሰዓት የተቆጠረባት፣ ፍጥረት የተቆጠረባት፣ ዘመን የተቆጠረባት ናት። ቀመርም ሁሉ የተጀመረባት ናት። ይህንን ሲያስረዳ መጽሐፍ ቅዱሳችን ኦሪት ዘፍጥረት ምዕራፍ አንድ ቁጥር አንድ ላይ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ሰማይና ምድርን ፈጠረ ሲል ከነ ሰራዊቶቻቸው ነው። ምድርን ከነ ግሳንግሱ፣ ሰማዩንም ከነ ግሱ ነው ከነ ሰራዊቱ መፍጠሩን ይነግረናል። ስለዚህ መጋቢት 29 አንደኛ ዕለት፣ አንደኛ ወር፣ አንደኛ ሰዓት፣ አንደኛ ደቂቃ አንደኛ የስራ ቀን ናት። እግዚአብሔር ልዩ ስራ ሰርቶባታል። ሁለተኛ ጥንተ ድህነት ዓለም ናት። እግዚአብሔር ይህን ዓለም ለማዳን ጊዜው መድረሱን ፈቅዶ መምጣቱን ሱባኤው መፈጸሙን ትንቢተ ነቢያት እውን የሚሆንበት ጊዜ መድረሱን ብርሃናዊ መልአኩን ቅዱስ ገብርኤልን ወደ ቅድስት ድንግል ማርያም ልኮ የምሥራችሁን የሰማችበት ዕለት የመድን ዓለም የኢየሱስ ክርስቶስ እለተ ጽንሰቱን የተጸነሰበት ቀን ነው። ድንግል ማርያም የዓለም መድኃኒት እንደምትወልድ ገብርኤል የነገረባት ዕለት ነው። ይህ የመጀመሪያ ብሥራት የተሰማበት በዚያች ጊዜ፣ በዛች ሰዓት፣ በዛች ደቂቃ የዓለም ደስታ ወደ ድንግል ማርያም ጆሮ የመጣበት ብርሃናዊ መልአክ ቅዱስ ገብርኤል ታጥቆ አደግድጎ ብርሃን ለብሶ ብርሃን ተገናጽፎ በክብር ወደ ቅዱስ ድንግል ማርያም ወረደ። ወርዶም እንዲህ አላት ሰግዶላት፣ ተፈሲ ፍሲት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እስመረከብኪ ሞገሰ በኀበ እግዚአብሔር። ጸጋ የሞላብሽ ሆይ ደስ የተሰኘሽ ደስተኛ ይቱ የደስታ መፍሰሻ የደስታ ምንጭ ሆይ ደስ ይበልሽ። ለምን እስመ ረከብኪ ሞገሰ በኀበ በእግዚአብሔር በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አላት። ዓለም የእግዚአብሔር ባለሟልነት ጎሎታል። ሰው ከእግዚአብሔር ስለተለየ ስለበደለ በእግዚአብሔር ላይ ስላመፀ ዓለም በሀዘን ይኖር ነበር። ዓለም ባለሟልነት አጥቶ አዳም ከእግዚአብሔር ባለሟልነት እግዚአብሔር ከሰጠው የጸጋ ልጅነት ተራቁቶ ይኖር ነበረ። ድንግል ማርያም ግን ተስፋ አዳም ኪዳነ አዳም እንዲፈጸምባት እግዚአብሔር ወዶ ፈቅዶ ያቆያት የመዳን ዘር ናትና ቅዱስ ገብርኤል መጥቶ ተፈስ ያላት ደስ ይበልሽ። አሁን ቅዱስ ገብርኤል ድንግል ማርያምን ደስ ይበልሽ ስላላት ደስታ የሚጨምርላት ሆኖ አይደለም። ለድንግል ማርያም ፍጡር ደስታ ይጨምርላት፣ በአምላክ ዘንድ ደስታ ሞልቶባታል። ታዲያ ለምንድነው ደስ ይበልሽ አላት? አንድ ለምስክርነት ነው። የደስታ መፍሰሻ ነሽ፣ የደስታ መገኛ ነሽ የባለሟልነትን መገለጫ ነሽ ስላት፣ አንድም ደስታ የራቆ ዓለም፣ ሀዘን የዋጠው ዓለም፣ ባለሟልነት ያጣው ዓለም ባንቺ ይደሰታል ባንቺ ባለሟል ይሆናል ሲላት እንጂ። ድንግል ማርያም ገብርኤል ሰላም ቢላት ደስ ይበልሽ ብላት ሰላማ ደስታዋ የሚበዛላት ባይላት ደግሞ የሚጎልባት አይደለም እግዚአብሔር አከብሯታልና እሷ መቴ ተፈጣሪ መልዕልተ ፍጡራን ናት። ፍጡራን በሚያመሰግኗት ምስጋና የምትከብር ፍጡራን ምስጋና ሲነሷት ደግሞ የሚጎልባት አይደለም እግዚአብሔር አክብሯት አልና። ስለዚህ ቅዱስ ገብርኤል የዓለም ደስታ ሆይ የአዳም የደስታ ምንጩ የአዳም መክመሪያ የአዳም ባለሟልነት መገኛ መመለሻ ነሽ ሲላት ነው ተፈስሒ አላት። መጋቢት 29 ቀን ይህንን የምሥራች ቃል የሰማንበት አምላካችን እኛን ለማዳን ሥጋ ለመልበስ ለፍጹም ተዋሂዶ ከሰማየ ሰማያት ወርዶ በማኅፀነ ድንግል ያደረበት ዕለት ናት። የሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 38 ታሪኩን እናገኘዋለን። ድንግል ማርያምን ምንድን ነው ያላት? ጸጋ የሞላብሽ ጸጋ ምንድን ነው? ጸጋ ከእግዚአብሔር ብቻ የሚሰጥ የእግዚአብሔር ስጦታ ሰማያዊ ስጦታን። ታዲያ ድንግል ማርያም ምንድን ነው ጸጋዋ ከሌላ የተለየ? ከሴቶች ሁሉ ተለይተሽ የተባረክሽነሽ ያስባላት ከደናግለ እስራኤል የተለየች ዓለም ከተፈጠረ ጊዜ ጀምሮ እስከ ፍልፀት እስከ ኅልፈት ዓለም ድረስ አንቺ ከሴቶች የተለየሽነሽ ያላት እስከ ፍጻሜ የሌለው አድርጎ የነገራት። ምንድን ነው ልዩ ስጦታዋ? ድንግል ማርያም ድንግልና፣ ንጽህና፣ ቅድስና አላት። ምነው ሴቶች ሌሎች ደናግል አሉ አይደለም ወይ ትለኝ እንደሆነ ሌሎቹ ቢጸኑ ለጊዜው እንጂ በኋላ ይወልዳሉ። ደግሞም ባይወልዱ በድንጋሌ ስጋ ቢኖሩ ድንጋሌ ስጋ ሊኖራቸው ይችላል። ድንግል ማርያም ድንግል ማርያም ግን በህለይናም በስጋም በነፍስም ድንግል ናት። ድንግል በህሊናሃ ድንግል በስጋሃ ድንግል በነፍስ ንጽህናዋም እንዲሁ ነው። ንጻ ስጋ ንጻ ህሊና ንጻ ልቡና ንጻ ነፍስ አላት ድንግል ማርያም። ሰው ይሄን ሁሉ ማሟላት አይቻለው። ድንግልናዋም ንጽህናዋ ቅድስናዋ ፍጹም ነው። ፍጽምትናት ትናት ድንግል ማርያም የአምላክ ማደሪያ ናት። ቀደሰ ልዑል ማይደሮ ያሰኛት። ለዚህ እግዚአብሔር ቀደሳት የመረጣት የአዳም ምርጥ ዘርናት፣ ልዩ ዘርናት፣ የመዳን ዘርናት ድንግል ማርያም ታዲያ ይሄንን ከሴቶች ሁሉ ተለይታ ድንግልናን ከእናትነት እናትነትን ከድንግልና ግርድና ከመቤትነት አስተባብራ የያዘች ድንግል ማርያም ናት። ከምንም በላይ ጸጋዋ አምላክን መውለዷ የአምላክናት አምላክ ፈጥሮ ከእሷ ስለተወለደ አምላክን የመውለድ ጸጋ ተሰጥቷታል። ይሄ ልዩ ያደርጋታል። ድንግል ማርያም ሀሊ በድንግልናዋ ለአምላክ አምላክ ያጠባች ዘጠኝ ወር ሙሉ የከተመባት ልዩ ከተማው ልዩ ሙሽራው ናት። እና ጸጋ ልዩ ጸጋ የተሰጣት ከሴቶች የተለየች ናት። ሦስተኛ ጥንተ ትንሣኤ ወይም ድህነተ ዓለም ናት። መጋቢት 29 ቀን ጌታችን የጠፋውን አዳምን ፈልጎ ያገኝባት በመስቀል ላይ ተሰቅሎ መጋቢት 27 ጥንተ ስቅለቱ ነው። በአካለ ሥጋው ወደ መቃብር ወርዶ በአካለ ነፍሱ ወደ ሲኦል ወርዶ ነፍሳትን ነፃ አወጣ። በሶስተኛው ቀን መጋቢት 29 መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በስልጣኑ በኃይሉ ተነሳ፣ ሙስና መቃብርን አጥፍቶ ከክርስቶስ ትንሣኤ በፊት ዓለም ሞት ሰልጥኖበት ይኖር ነበር። ዲያብሎስ ዓለምን ይገዛ ነበር። ከክርስቶስ ትንሣኤ በኋላ ግን ሞት ተሻረ፣ ዲያብሎስ ወደቀ፣ ተሸነፈ፣ ሲኦልም ተመዘበረች። የተዘጋችው የገነት በር ተከፈተ፣ መንግሥተ ሰማያትም ዝግጁ ሆነች። ሙሽሮቿን ለመቀበል ተዘጋጀች፣ ተሰናዳች። በደመ ማሕተሙ ክርስቶስ ዓለምን አድኗልና አዳምን አድኗልና ይቅር ብሏልና። ስለዚህ አስቀድሞ ለ5500 ዘመን በሰው ላይ ሰልጥኖ የነበረው መቃብር ፈረሰ፣ በሰው ላይ ሰልጥኖ የነበረው ሞት ተሻረ፣ ሰውን ይገዛ የነበረ ዲያብሎስ ተሸነፈ፣ በክርስቶስ ትንሣኤ በልጀተ መቃብር ወደተጋሃነም በሞተ ስጋ ሞተ ነፍስ የተፈረደበት የሰው ልጅ ሞተ ስጋ ሞተ ነፍስን አሸንፎ ተነሳ ማለት ነው። በክርስቶስ ትንሳኤ በመቃብር አጠገብ ትንሳኤ፣ በሞተ አጠገብ ሕይወት መኖሩን የዘላለም ሕይወቱን ተማርን ማለት ነው። በክርስቶስ ትንሣኤ ይህን እናገኘን። ስለዚህ መጋቢት 29 የነፃነት የድል ቀናት ሰው ግዕዛኑን ያገኘበት። መዝሙረኛው ዳዊት ይቺ የደስታ ቀን መሆኗን ሲናገር በመዝሙር 117 ቁጥር 24 ላይ ዛቲ ዕለት እንተ ገብረ እግዚአብሔር ይላል። ያቺ ዕለት እግዚአብሔር የሠራት ናት። ንትፌሣሕ ወንትሐሠይ ባቲ እንደሰትባት፣ ኑ ሐሴት እናድርግ፣ ደስታን እናድርግባት ይላል። እለተ ትንሣኤ የክርስቶስ ትንሣኤ የደስታ ቀን ነው ለዓለም። ዓለም ያ ያዘነው አዳም ለ5500 ዘመን ያዘነው ያለቀሰው አዳም ተስፋ የለመለመበት ትንሣኤ ክርስቶስ የአዳምንም ትንሣኤ ልቡና ትንሣኤ ህሊና የሰጠበት እንዲሁም ደግሞ ሰው መቃብርን ያሸነፈበት በሞት ላይ የነገሰበት ህይወት ዘላለማዊ ህይወት ያገኘበት ስለሆነ፣ ዛቲ ዕለት እንተገብረ እግዚአብሔር ያቺ ዕለት ያቺ ቀን የትንሣኤ ቀን እግዚአብሔር የሰራት እግዚአብሔር ያደረሰ ያደረጋት ንትፌሣሕ ወንትሐሠይ ባቲ እንደሰትባት በእርሷ እልልንበል ሀሴት እናደርግበታል የነፃነት ቀን ስለሆነች የደስታ ቀን ስለሆነች የጌታችን ለዚህ እኮ ነው ወምድርኒ ተገብር ፋሲካ ተሐጺባ በደመ ክርስቶስ ብሎ ሊቃውንቱ የሚዘምሩት በክርስቶስ ደም ዓለም ታጥባ እድፋን ያራገፈችበት ደስታ ወደ ዓለም የገባበት ሞት የተሻረበት ህይወት የነገሰበት ነው ሰላም የሰፈነበት ነው። ስለዚህ መጋቢት 29 የደስታ ቀን ናት። አራተኛ ህልፈተ ዓለም ናት የሚከናወንባት፣ ህልፈት ዓለም የሚፈጸምባት የዓለም መጨረሻ ቀን ናት ማለት ነው። በዚች ዕለት የተፈጠረው ዓለም በዚቹ ዕለት ፍፃሜውን ያገኛል። መጋቢት 29 ቀን ጌታ ይህን ዓለም ለማሳለፍ ለእያንዳንዱ የሥራውን ዋጋም ለመክፈል ለፍርድ ይመጣል። ይቺ ዕለት በብዙ ስያሜም ትጠራለች። የዓለም መጨረሻ ቀን፣ የፍርድ ቀን፣ ዳግም ምጽአት፣ ሁለተኛ ልደት፣ ሰማያዊ ልደት፣ ትንሣኤ ዘጉባኤ ተብላ ትጠራለች። ይህ ሁሉ ስለሚፈጸምባት፣ ስለሚከናወንባት ነው። ከአምስቱ አእማደ ምሥጢር የመጨረሻው ሚስጥር የሚፈጸምባት ብቸኛ ዕለት ናት። ይኸውም ሚስጥረትን ሰኤ ሙታን ይደረግባታል። ነገረ ሕይወት ዘለዓለም ይሏታል ሊቃውንቱ ይሉታል። ሚስጥረትን ሰኤ ሙታን ነገረ ሕይወት ዘለዓለም ይሉታል። ይሄ በዚች ቀን ብቻ ይፈጸማል። በዛች ዕለት ጌታ በሚመጣባት በዚች ዕለት ምድር አደራዋን ታሰርክባለች። መቃብራት ይከፈታሉ፣ አለታት ይሰነጠቃሉ፣ ሰማይና ምድር ያልፋሉ፣ ሙታን ይነሳሉ። የሰው ልጆች በክርስቶስ የፍርድ ዙፋን ፊት ይቆማሉ። ጻድቃን በቀኝ ብርሃን ለብሶ ብርሃን ተገናጽፎ፣ ኃጢአን በግራ ጨለማን ለብሶ ይቆማሉ። ዋይ ዋይ እያሉ ጻድቃን ይዘምራሉ ይደሰታሉ። ኃጢያን ዋይ ዋይ ይላሉ ከቁራ ሰባት እጅ ጨልመው ጠቁረው፣ ጻድቃን ከፀሐይ ሰባት እጅ አብርተው። እንዲያውም ቅዱስ ጳውሎስ ጻድቃንን ክርስቶስን ለመቀበል እስከ ሦስተኛው ሰማይ ድረስ እንነጠቃለን ይላል። ከደስታ ብዛት አላደርስ ብሏቸው ሆነ ጻድቃን ወገኖቹ ሰማዕታት ስለ እሱ ደማቸውን ያፈሰሱ ዓለምን የናቁ ገዳማውያን የተጋደሉ በስሙ ስለ ስሙ የተጠሉ፣ ስለ ስሙ የተራቡ፣ ስለ ስሙ የታረዙ፣ ስለ ስሙ የተገደሉ፣ የታረዱ፣ የተሰደዱ ወገኖቹ በሃይማኖት በምግባር የጸኑ ክርስቶስን ለመቀበል ሙሽራቸውን ለመቀበል እስከ ሦስተኛው ሰማይ ይነጠቃሉ ብሏል ሐዋርያው ቅዱስ ጳውሎስ። ከእነሱ ይደምረን። በእውነት መጋቢት 29 ከአምስቱ አይማደ ሚስጥራት የመጨረሻው ትልቁ የፍጻሜው ሚስጥር ሚስጥረትን ሳይ ሙታን ይደረግባታል ይፈጸምባታል። በዚያ ክርስቶስ የፍርድ ዙፋኑን ዘርግቶ በደብረ ዘይት ለሁሉም ይፈርዳል። ለጻድቃን ይፈርድላቸዋል፣ በኃጢያን ይፈርድባቸዋል። ኃያላን ነገስታት ዛሬ በፍርድ ዙፋን ላይ የተቀመጡ ዳኞች ይግባኝ ሰሚዎች ሁሉ በክርስቶስ የፍርድ ዙፋን ፊት ይቆማሉ። ምስክር አይጠይቅም። መረጃ መስረጃ አይጠይቅም። በዚህች ዕለት መጋቢት ሃያ ዘጠኝ ይግባኝ የሌለው ፍርድ ይደረግባታል። እውነተኛ ፍርድ ስለሚደረግ ነው። ይግባኝ የሌለው እውነተኛ ፍትርት ስለሚደረግ ነው። የመጨረሻ ውሳኔ፣ የመጨረሻ ፍርድ ይሰጣል። የማቴዎስ ወንጌል ምዕራፍ 24ን ማንበብ ነው። ክርስቶስ እንደሚመጣ፣ ዓለም እንደሚያልፍ፣ ፍጻሜ እንዳለው ሰማይና ምድር ያልፋሉ ቃሌ ግን አያልፍም ያለ ጌታ ይመጣል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 46 ብንመለከት ደግሞ በዚህች ዕለት የሚደረገውን ብቻን በዚህች ዕለት የሚሆነውን ይነግረናል። ያን ጊዜ የሰው ልጅ በታላቅ ግርማ ከቅዱሳን መላእክቱ ጋር ይመጣል። መላእክቱም እረኛ በጎችን ከፍየሎች እንደሚለይ ጻድቃንን ከኃጢያን ኃጢያንን ከጻድቃን ይለያሉ። ጻድቃንን በቀኙ ኃጢያንን በግራው ያቆማሉ። ክርስቶስም የመጨረሻውን ፍርድ ይሰጣል። በቀኙ ያሉትን ስለ ስሙ የተጋደሉትን፣ በሕግ የኖሩትን በስርዓት በሕግ በአምልኮ ወደ እርሱ የቀረቡትን በሕገ ወንጌል በምክርካይን የኖሩትን ሥጋውን የበሉ ደሙን የጠጡ ለሕጉ የታዘዙትን እግዚአብሔርን ያመለኩ በስርዓተ ቤተክርስቲያን የኖሩትን እንዲህ ይላቸዋል፣ ንኡሃቤ ብሩካኑ ለአቡየ እናንተ የአባቴ ብሩካን ወደ እኔ ኑ። እንዴት ደስ ይላል ይሄ ቋንቋ! ወደ እኔ ኑ ወገኖች፣ የክርስቲያኖች መጋቢት 29 ክርስቶስ ወደ እኔ ኑ የሚለን ቀን እኮ ነው። ወደ እኔ ኑ ይላቸዋል። ይተነስራል ከዚያ በኋላ ስራቸው፣ ይህን ይህን ሰርታችኋልና፣ የተራበ አብልታችኋል፣ የታረዘ አልብሳችኋል፣ የታመመ ጠይቃችኋል፣ የታሰረ አስፈትታችኋል፣ ዋስ ሆናችኋል፣ ያዘነን አረጋሳችኋል፣ ኑ ወደ እኔ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግሥተ ሰማያትን ውረሱ የታወጀውን እረፍት ኑ ግቡ ይላል። ሰላማዊ ኢየሱስ ክርስቶስ በቀኙ ለመቆም ያብቃል። በግራ ያሉትን ደግሞ እንዲህ ይላቸዋል፣ እናንተ አማጽያን አላውቃችሁም፣ ከኔ ወግዱ ለዲያብሎስና ለሰራዊቱ ወደ ተዘጋጀው ወደ ዘላለም እሳት ግቡ ይላቸዋል። ትሉ ከማያንቀላፋበት እሳቱ ከማይጠፋበት ለቅሶና ዋይታ፣ ጥርስ ማፋጨት ካለበት ከዚያ ከድቅድቁ ጨለማ ለዲያብሎስ እና ለሰራዊቱ ወደ ተዘጋጀው ኃጢያን ይወረወራሉ። እግዚአብሔር በዚያን ጊዜ ከዚች ፍርድ ከአስፈሪው ቃሉ ይሰውረን። በእውነት መጋቢት 29 ይህ ይደረግበታል። ይቺ ዕለት የዋጋ መቀበያ የሽልማት ዕለት ናት። ጻድቃን ይሸለሙባታል፣ ኃጢያን ደግሞ ይቀጡባታል። በዓለም ዕድሜ የመጀመሪያዋም የመጨረሻዋም ዕለት መጋቢት 29 ናት። ዓለም መጋቢት 29 ቀን ተፈጠረች፣ ዓለም መጋቢት 29 ታልፋለች። መጋቢት 29 እግዚአብሔር አዝመራውን ጀመረ፣ ዘራ። መጋቢት 29 አዝመራው መከሩን ይከታል፣ ይሰበስባል። ስለዚህ የዋጋ ቀናት ግን ክርስቲያኖች፣ ይቺ ዕለት አስፈሪ ናት። በዚያን ጊዜ በፊቱ ላለማፈር ዛሬ በንስሐ አጥቦ ተዘጋጅቶ መኖር ነው። ድለዋን ከመንበሩ ነው ያ ይቺ የጌታ ዕለት ጌታ ስራ የሚሰራባት የፍርድ ስራ የሚሰራባት ሽልማት የሚሰጥባት ቅጣትን የሚቀጣባት እለት ናት ጊዜ ገቢር ለእግዚአብሔር እግዚአብሔር ይህን ስራ ሁሉ የሚሰራባት ጊዜ ናት መጋቢት ሃያ ዘጠኝ ያን ጊዜ በቀኙ ለመቆም አምላካችን ፈቃዱ ይሁንልን ይቆየን